የንጉሰ ነገስቱ አዲስ ልብስ። ከረጅም ጊዜ በፊት በአንድ አካባቢ የሚገኝ ሀገር ውስጥ እጅግ በጣም ጎበዝ ነኝ የሚል ንጉስ ነበር። ንጉሱ ትልቅ ክብ ሆድ፣ ወፍራም ቅንድብና ረጅም ጢም ነበረው። ራሱን እያደነቀ ነው በመስታወቱ ፊት ለፊት ቆሞ። እኔ በጣም የሚገርም ሰው ነኝ። እነዚህ የሚያማምሩ ቅንድቦች ብቻ ተመልከት። ይህስ ጥጽም ቢባል ፍጹም አስደናቂ እኮ ነኝ። ይህ ንጉስ ከመጠን በላይ ያሸበረቀ ልብስ ነው የሚለብሰው። ቁም ሳጥኑ እስከ ጫፉ ድረስ ሞልቷል። አራት መቶ የሚያማምሩ ሸሚዞች፣ ሶስት መቶ የሚያማምሩ ሱሪዎችና አስደናቂ አንድ ሺህ የሚያማምሩ ካልሲዎች ነበሩት። ኩራቱ ግን በአለባበስ ብቻ የተገደበ አልነበረም። እንደ ተጨባጭ ካንታንከሩስ እና ዲስኮምቦሌት ያሉ የተራቀቁ ቃላትን በመጠቀም ያስደስተው ነበር። የቃላቶቹን ትርጉም ግን ተረቷል። እረ በጭራሽ! ግን ምን ያህል አዋቂ እንደሆነ እንዲያስብ አድርጎታል። በጣም ብልህ ነኝ ብሎ ይጮኋል። እኔ ሊቅ ነኝ ይላል። አንድ ቀን ከሰዓት አንድ እንግዳ ሰው ልብስ ሰፊ ነኝ ብሎ ወደ ቤተ መንግስቱ ገባ። በዓለም ላይ በጣም አስደናቂ ልብሶችን መስፋት እንደሚችል ነገራቸው። ነገር ግን ይህ ሰው ሀብታሞችንና ተደማጭነት ያላቸውን በማታለል ገንዘቡን የሚያገኝ ተንኮለኛ አጭበርባሪ ልብስ ሰፊ ነበር። የንጉሰ ነገስቱ አስር ትላልቅ ሻንጣዎችን ሰጠ። የማክበር ሰላምታውንም ማቅረብ ጀመረ። ግርማ ሞገስ ያለው ግርማዊነት አንተ በሕይወት እያለህ ጥበበኛ ሰው እንደሆንክ ሁሉ ሰው ያውቃል እና ለእርሶ አንዳንድ በጣም ድንክ አዲስ ልብሶችን ሰርቻለሁ ግን ሚስጥሩ ይኸውና እነዚህ ልብሶች አስማታይ ናቸው ሞኝ ለሆነ ሰው ፈጽሞ አይታዩ የንጉሡን አይኖች ፈጠጡ በደስታ ጨበጨበ የማይታመን በእነዚህ ልብሶች በመጨረሻ ብልሁን ከሞኙ መለየት ችላለሁ ከእንግዲህ ወዲህ በሞኞች አልጨናነቅም። እስኪ ሞክራቸው። ልብስ ሰፊ ነኝ የሚለው ሰው ንጉሱን ለመለካት ልብሱን እንዲያወልቅ አደረገው። ሜትሩን አውጥቶ የንጉሱን እጆች፣ እግሮች፣ ትከሻዎችና ትልቅ ክብ ሆዱን በጥንቃቄ ለካ። ከዚያም ልብስ ሰፊው በአንደኛው ሻንጣ ውስጥ ማተራመስ ጀመረ። አይ፣ ይህ ይሄ በጣም ትልቅ ነው! ይህ እንኳን በጣም ትንሽ ነው ይሄ በትክክል ይስማማዎታል። ከሻንጣ ውስጥ ሸሚዝ የሚያነሳ አይመስል ነበር። ምን አሰብክ? ሲል ጠየቀ ቀና አድርጎ ይዞ። ንጉሠ ነገሥቱ ደነገጠ። ምንም ነገር ማየት አልቻለም። አንድም ክርም፣ ልብስም የለም። ቆንጆ አይደለም! ልብስ ሰፊው ጠየቀ። እና አስታውስ ለዩት የሚችሉት በጣም ብልሆችና የማሰብ ችሎት ያላቸው ሰዎች ብቻ ናቸው። ልብስ ሰፊው እጆቹን ወደ ሻንጣ መልሷል። እና እነዚህ ሱሪዎችስ የሚገርሙ አይደሉም? ለሞኞች ሙሉ በሙሉ የማይታይ ነው። ይህስ ጃኬት ከለሩ በጣም ያምራል። ሙሉ በሙሉ ሞይን ምንም ነገር አይ አዎ፣ በጣም ነው የሚያምረው። ንጉሡ ተንተባተበ። በሆድ ውስጥ የድንጋጤ ማዕበል ተነሳ፤ ግራ መጋባት ተሰማው ልብሶቹ አንድንም ማየት አልቻለም። እኔ ሞኝ ነኝ እንዴ? በተስፋ መቁረጥ ስሜት አሰበ። ሞኝ የሆነ ሰው እንደ ፌስቲቡል ክሪፕስኩላር፣ ወይም ፍሊበርቲ ግቤት ያሉ የሚያምሩ ቃላትን አያውቅም አለና፣ ግን እውነቱን ለመግለጥ በጣም ፈርቶ ዝም አለ። ልብስ ሰፊው ንጉሠ ነገሥቱን የማይታይ ሸሚዝ፣ የማይታይ ሱሪ፣ የማይታይ ጃኬትና የማይታይ ጫማዎችን እንኳ ማልበሱን ቀጠለ። ንጉሡ በትልቅ መስታወት ፊት ቆመ። አስደናቂውን አዲሱን ልብስ ለማየት ጓግቶ ነበር። ነገር ግን የታየው ትልቅ ክብ ሆዱና ቁምጣ ብቻ ነበር። እኔ ይሄ ለኔ የሚሆን ስለመሆኑ እርግጠኛ አይደለሁም። ንጉሡ በጥንቃቄ ተናገረ። ግን ሌላ አስተያየት መጠየቅ አለብኝ አለና፣ ሶስቱም በጣም ታማኝና አስተዋይ ጓደኞቹን ወደ ክፍሉ ጠራ። ጓደኞቼ፣ አዲሱ ልብሴን እንዴት አያችሁት? ያው እንግዲህ ሊያዩት የሚችሉት ብልህ ሰዎች ብቻ ናቸው። ሞኞች በጭራሽ ምንም ነገር ማየት አይችሉም። ጓደኞቹም ምንም ነገር አላዩ፣ ግን በንጉሡ ፊት ሞኝ ለመምሰል ፈልገው ነበር። በጭራሽ አያደርጉትም። ኦ አዎ ይህ አስደናቂ ሸሚዝ ነው፣ አለ የመጀመሪያው ጓደኛ። ኦ ሱሪው ከለሩ በጣም ያምራል፣ አለ ሁለተኛው። ምርጥ ጫማዎች፣ ሶስተኛው ቀጠለ። የንጉሱ ጥርጣሬ ጠፋ፣ በከፍተኛ ደስታ ተተካ። በነገው ታላቅ ሰልፍ ላይ እነዚህን አዳዲስ ልብሶች ለብሳለሁ ሲል ተናገረ። አስር ሻንጣዎቹን በወርቅ ሳንቲሞች በመሙላት ለልብስ ሰፊው ሽልማት ሰጠ። ልብስ ሰፊው በተመደበለት ሰረገላ ውስጥ ገብቶ ከቤተ መንግስት ወጣ። ከዚያም እየተንከባለለ በሳቅ ፈነዳ። እንዴት ያሉ ሞኝ ናቸው ሲል ሳቀ። የዚያን ሌሊት ንጉሱ መተኛት አልቻለም! ሌሊቱን ሙሉ እያነበበ ከንጉሳዊ ቤተ መጽሐፍት ውስጥ በትልቁና በጣም ከባድ በሆኑ መጽሐፍት ውስጥ ራሱን ጠመቀ። ጥቂት ተጨማሪ የተራቀቁ ቃላት ብቻ ነው የሚያስፈልገኝ ሲል አሰበ። ከዚያ ልብሴ ማየት እችላለሁ አለ። ጠዋት ላይ ንጉሱ ለሰልፉ ልብስ እንዲያለብሱት ለመርዳት ሁለት አገልጋዮች መጡ። እርግጥ ነው እነሱ ምንም አይነት ልብስ ማየት አልቻሉም፣ ነገር ግን ዝም አሉ፣ ምክንያቱም ስራቸውን ሊያጡ አልፈለጉም። ንጉሰ ነገስቱ በማይታይ ሱሪ፣ በማይታይ ሸሚዝ፣ በማይታይ ጃኬትና በጥሩ የማይታይ ኮፍያ ለበሱ። ንጉሠ ነገሥቱ ወደ መስታወት ሲያዩ ውስጥ ያለውን ነጸብራቅ ተመለከተ። ትኩር ብሎ ተመለከተ። አይኖቹን ዞር አደረገ። ጭንቅላቱን ወደ ጎን ወደ ጎን አዟዟረ። እንዴ! ወይ፣ እዚያ ነበር፣ አዋየሁት። በአይኑ ጥግ ላይ በትንሹ የሚያብረቀርቅ ጨርቅ ያስተዋለ መስሎት ነበር፤ የልብሱን ንድፍ ፍንጭ፣ ትንሽ ቀለም ጠብታ የመሳሰሉትን በመጨረሻ ለማየት ችሏል። እንደ እውነቱ ከሆነ በእርግጥ እዚያ ምንም ነገር አልነበረም። ሆኖም ብዙውን ጊዜ ልናየው የምንፈልገውን ያየን ይመስለናል። ንጉሱን በደስታ ወደ ሰልፉ ሄድ ብለው ጮሁ። መላው የከተማው ሰው ለበዓሉ ተሰብስቧል። ሁሉም ጥበበኞች ሰዎች ተገኝተዋል። ሳይንቲስቶች፣ ፀሐፊዎች፣ መምህራን እንዲሁም ሁሉም ህፃናት። ንጉሱ በተከፈተለት ሰረገላ ውስጥ ወጥተው በኩራት ተንቀሳቀሱ ለአድናቆት ህዝቡ እያውለበለበ ነበር። ነገር ግን በድንገት ያልተለመደ ነገር ተከሰተ። ህዝቡ ዝም አለ። የሰልፉ ሙዚቃ ቆመ። ሁሉም ሰው ዝም ብሎ ትኩር ብሎ ተመለከተ። አፋቸውንም መዝጋት አልቻሉም። እነዚህ ልብሶች በፍጹም የማይታመኑ ናቸው አይደል? ንጉሠ ነገሥቱ በኩራት ፈገግ እያላሰበ ግን ከዚያ ከህዝቡ ጀርባ እንደ ደውል ግልጽ የሆነ የአንድ ትንሽዬ ልጅ ድምፅ ተሰማ። እማዬ ንጉሳችን ቁምጣ ብቻ ነው የለበሱት እንዴ! ህዝቡ አንድ ላይ ተነፈሰ። በጥቂት ፈገግታዎች ተጀመሩ፣ ይህ ብዙም ሳይቆይ ወደ ከባድ ሳቅ ተለወጠ። በሰልፉ ላይ ያሉ ሰዎች ሳቁ፣ አሁንም ሳቁ፣ እና የበለጠ ሳቁ። ማጨብጨብና መዘመርም ጀመሩ። ንጉሠ ነገስቱ የሚሉትን ሲሰማ እውነታው በመሆኑ በጣም ደነገጠ። ሰረገላው ላይ ወጣ፣ ተታሏል። ምንም አይነት አስማታዊ ልብስ አለበሰም፣ እንደውም እርቃኑን ነበር ማለት ይቻላል። ቁምጣውን ብቻ ለብሷል። በሀፍረት ከሰረገላው ዘሎቶ በተቻለው ፍጥነት ወደ ቤተ መንግስቱ ሮጠ። ከኋላው ህዝቡ ባለ ቁምጣው እያለ ነበር። በፍጥነት ወደ መኝታ ክፍሉ ገብቶ በሩን አጥብቆ ዘጋው። በኋላ ጓደኛውን ሊያገኘው ፈልጎ ሲመጣ ሙሉ ለሙሉ ለብሶ አልጋው ላይ በሀፍረት ተኝቶ ነበር። ሁሉንም እውነተኛ ልብሶቹን ደራርቦ ለብሷል። እያንዳንዱን ሸሚዙን፣ ሱሪዎቹን እና ካልሲዎቹ ሳይቀር። ከዚያ ቀን ጀምሮ ንጉሰ ነገስቱ እውነተኛ የማሰብ ችሎታ ብልጥ መስሎ መታየት ሳይሆን በስነ ስርዓት ሁሉንም ነገር ተምሮ ሊቅ መሆን እንደሚቻል ተገነዘበ። ታሪካችን ዛሬ ስለተመለከታችሁት እናመሰግናለን። ከወደዱት የላይክ ምልክቷን ጠቅ ማድረጉን አይርሱ እና ለተጨማሪ ተረቶች ሰብስክራይብ ያደርጉ። ቻው ቻው።